የአማራ ክልል ህዝብ አንድንሁን የወታደር ልብስ ለኢትዮጵያ ግርማዋ ነበር። አሁን ግን ፍርሃቷ ሆኗል። አራት ኪሎ ስላሴ ምን ተፈጠረ? ካህን አባታችን መቅደስ ውስጥ በጥይት ተገደሉ። ጎንደር ላይ ሌላ ራስ ምታት፣ ማንም ያልጠበቀው ክስተት። ሰላም ሰላም፣ ውዲያ ዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ ም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክስ ያለ ባለማተቦችን ደርስ ላይክ እና ሼር በማድረግ የሚጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅተናል አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ አይመኑታችን በተመለከተ ዛሬም ወቅተናል አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችን ጨርሰን መተናል። እስከ መጨረሻው ድረስ እንድትከታተሉ ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮዎች እንለፍ። እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝምበይ የምትባል የስምንት ዓመት ጻናት ተሰምማችሁ ድምፅሽ እንዳይሰማ መጥተው ይገድሉሻል። ለምትባል ህፃን ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሻነው ነው። አያሳዝናችሁ? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መርከም ካላዳከመን እውነትም የዚች ቤተ ክርስቲያን አካል አይደለን ጎለናል ማለት ነው። ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን አንድ አካል ሱ ሌላ ምንም ትርጉም የለውም። ጌታው እየተሰውት ስለኔ ኃጢአት ነው ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን እራሳችንም በንሳ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስል አያሳመመንም ታይደኛል አያመንም። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። አባቶቼ እናቶቼ ከስጋው ደግሞ በራቃችሁ ቁጥር ከንሳ በራቃችሁ ቁጥር፣ ከስራተ ቅዳሴ በራቃችሁ ቁጥር፣ ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁ በገዛ ፈቃዳችሁ። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እንኳን እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ እኛ ግን እንፈራለን። ስንጨነቅ መሄጃ ስናጣ ማምለጫ ስናጣ። እ ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚህ አጥር ስለ ስንቀመጥ የሚሰማንን ሰላም እናቋለን። በአንድ ጸልይ ዝም ብለን ቁጭስን ተጽናንተን ምባችን ታብሶ ነው የምንሄድ። ሰበብ ያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም፣ አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ፣ እኔ ቤቴ መጽሐፍ ቅዱስ አነባለሁ፣ እኔ ቤቴ ቃል እግዚአብሔር እማራለሁ ቤተ ክርስቲያን መምጣት አያስፈልገኝም ይላል። ይህ ስህተት ነው። ክርስቲያኑ ስህተት ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ቤታችን ንሳ መግባት አንችልም። ቤታችን መጠመቅ አንችልም። ቤታችን መቁረብ አንችልም። ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። ሰባቱ ሚስጥራት ቤተ ክርስቲያን የሚፈጸሙት በቤተ ክርስቲያን ቅጥረ ግቢ ውስጥ ብቻ ነው። ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል። እኔና እናንተ እኮ ንጽህና ቢኖርን ቅድስና ቢኖርን እግዚአብሔር አምላክ ስለኛ ቅድስና ብሎች ሀገር ይምራታል። የወታደር ልብስ ለኢትዮጵያ ግርማ ዋና ነበር፣ አሁን ግን ፍርሃት ሆኗል። መስሪያው ማፈሪያው ሆኗል እኮ እናንተ። ከመሸጠ ወንጀል ያዘው ወታደር ብናይ ይጠብቀኛል ሳይሆን ይገለኛል ብለን ነው ምንፈራው። ስለዚህ ምን ነው እኛም ብቻ ሚጣላ በዛ እንዲሁ በግድ እየሰበሰቡን ነው። እኛ አንድ እንደራችን ብለን ነበር፣ አንድ ሰበሰብን ብለን ነበር። በደም እየተሰበሰብን ነው። ክብርና ምስጋና ለአምላካችን ይሁን። ትናንትና ህዝብ ቅዳሴ ላይ በነበረ ሰዓት ላይ በመከላከያ በተተኮሰ ጥይት የሞተ ሰውና የተጎዳ ሰው አለ። ይሄ መቼን የሆነው ትናንትና በህዳር አምስት ቀን በ2018 ዓ ምህረት በሰሜን ወሎ ዞን በመቄት ወረዳ በ28 ወቄጣ ቀበሌ አንችም ስላሴ ቤተክርስቲያን ውስጥ በስርዓተ ቅዳሴ ላይ በነበሩ አንድ ካህንና ምዕመን ላይ በመከላከያ በተተኮሰ አደጋ እንግዲህ አደጋ መድረሱን ይናገራል። በአደጋው ላይ በወንዶች መግቢያ በኩል በተተኮሰ በሩን በስቶ የገባ ጥይት ነው። በዚህ ምክንያት አገልጋይ በአገልግሎት ላይ የነበሩ ቄስ አማረ ፍቅሬ ለከፍተኛ ጉዳት አደረጋ የደረሱ ሲሆን እንዲሁም በሕክምና ላይ ይገኛሉ። በአደጋው ደግሞ ሕይወታቸው ያለፈው የቤተ ክርስቲያኒቷ አቃቢት የነበሩ እማሆይ ስመኝ ታረቀኝ የተባሉ ደግሞ በአደጋው ምክንያት ህይወታቸው አልፏል ማለት ነው። ለሞቱት ነፍሳቸው ይማርልን። በህይወት ስላሉትና አደጋ ደረሰባቸው ካህነው እግዚአብሔር አምላካችን ፈጥኖ ምህረቱን እንዲልክላቸው እንመኛለን። እንግዲህ መከላከያ ሆኖ ቤተክርስቲያን ላይ ጥይቱን የሚያነሳ ምን አይነት መከላከያ እንደሆነ መድኃኒዓለም ወቅ

በአንድ ቀን ሶስት መቶ በአንድ ቀን አራት መቶ ወንድሞቻችን እየሞቱ ነው ያሉት። የምናደርገው ና አጣ። ለመንግስት እሪ አንልም። ምናረገውን እያጣ ብንዴ ውሉም ፈት የለውም እነሱ ማሁንም የድረሱልን ነው እኛ ምዝህ እያለው። በአርሲው ጥቃት ማዘኑን የገለጸው የዓለም አብያተ ክርስቲያናት ምክር ቤት አስቸኳይ መፍትሄ እንዲሰጥ አሳሰበ። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፒላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ህይወታቸውን ባጡ ሰዎች የተሰማቸውን ሀዘን ገልጸዋል። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታል ያሉት ጠቅላይ ጸሐፊው አክለውን በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ያስፈልጋል ብለዋል። ቄስፕላይ የዓለም አብያተ ክርስቲያናት ምክር ቤት መሰል የአመጻ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ ለሰላምና ና ለማህበረሰባዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻል ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እንጸልያለን ሲሉ ገልጸዋል። አያይዘውም ምክር ቤቱ በዚህ አስከፊ ሀዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ህዝብ ጋር በማይናወጥ አጋርነት ይቆማል ብለዋል። በመጨረይቺ ቤተክርስቲያን የትውልድ ዕዳ ናት ወይስ ህይወትናት ቤተክርስቲያን የሀገር ሸክምናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች፣ እንዳልሰራች እንዳልፈጠረች እንዴት ታየች። እኛ መምራት አንችንም። ኦርቶዶክሱ አያውቅም። ውቀት የለውም። የመሪነት ጥበብ የለውም። ያለው ማን ነው እንዴ? አይችልም ወይ ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም። አይባልም ወይ? ይገሉናል፣ ዝም አልን። ያቃጥሉናል፣ ዝም አልን። ይፈጁናል፣ ዝም አልን። ያፈናቅሉናል፣ ዝም አልን። ዝም አልን። በጅምላ ቤተክርስቲያን ያቃጥላል፣ ዝም አልን። እስኪ ልጠይቃችሁ፣ ኦርቶዶክሳን ይሄ ህይወቷ አቤሳን አንድነቷ ዝም አሰኛት ህይወቷ እንጂ እንደ ባለጉት ብንባልግ እንኖራለን ወይ አኖርም። እስኪ አንድ ነገር ላስታውሳችሁ፣ ሲዳማ ክልል ለመሆን 11 11 ሚባለ ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን። እኛም ቸገረን ክልል ለመሆን ስንት ቤተክርስቲያን ተቃጠለ ስንት ኦርቶዶክሳዬ ታረደ እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው እንደ መስዋዕት መባ ኦርቶዶክስ ታረደ ነው እንደ መባ ጎብዝ እሽንቶ ታስታውሳላችሁ ጆዋር ተከበበ ማንከበቡ እነሱ ለምን ተከበበ እኛ ታረድነ እንዴ የተከበቡ እነሱ ምንታረድ እኛ እኛ ስንታረድ ለምን ኦርቶዶክሳዬ እሽተውት ሳጫሉ ሞተ። ኦርቶዶክስ ነው ወንድማችን ነው። ባይሆንም ደሞ የሀገር ሰው ነው ሰው ነው ሊሞት አይገባው። ማንገደለው? እነሱ ስለገደሉት ማን ሞተ? እኛ የተቃጠልን እኛ የሞትን እኛ እንዴ! አልበዛም በደሉ፣ አልበዛም ወይ? ቀንበሩ ከበደን ከበደን ከበደን። በእያንዳንዱ ሰበብ እየተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን ዜጋ አይደሉ? ማመን አይችሉ? በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን? ማን እንዴ ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደል ነው ምንድነው የበደል ነው? ዝም ማለት መረጋጋት፣ እንዳበዱት አለማበድ፣ ሀገሬ፣ ህይወቴ ማለት ታሪኬ ማለት ወንጀል ነው። ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ ጥምቀት ስናከብር እንጀራን እንሰጣለን? አ ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ እኛ እየሆነብን ያለው እንጀራ እናቀርባለን ይጠሉናል እኛ ማንንም ክፉ ይሁን አንልም እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን ኦርቶዶክሶች ዜጋ ናቸው ወይ እንደ ሰው የመምራት ጥበብ አቅም አላቸው ወይ በትምህርት የሚያዳክሙን እኛው የእኛው ኦርቶዶክስ አይማርም ሲፈተን ይወድቃል ይጣላል ይህ እኮ በጣም በደል ነው ጎበዝ ይህኮ እኮ ማሰብ ይጠይቃል እንዴ ማሰብ ይጠይቃል እኮ ኦርቶዶክስ ነን። እንዴት እንቀጥላለን? እንዴ ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንሳም እንገባለን፣ እንቆርባለን። ግን መብታችን ደሞ ሊነካ አይገባም። ይሰው አይደለም ቅድስት ቤተክርስቲያን ትናንት በነበራት ሕይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ የትኛው አዲስ እኛ ምን መሄድ የምንፈልገው እስከ ዜማችን ነው፣ ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው፣ በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው፣ ገዳማችን አሮጌ ነው። እኛ መሄድ የምንፈልገው እስከ ሁለንተና የክርስቲያን ሕይወት ነው፣ ሕይወታችን አሮጌ ነው። እኛ መሄድ የምንፈልገው ትናንት በነበረው የብራና ታሪካችን ነው፣ አሮጌ ነው ወይ ታሪካችን ነው እንዴ መጠይቆ ይጠይቀናል። አዲስ አዲስ አዲስ ምን አዲስ እንሰራለን፣ እናመርታለን፣ እንለወጣለን። ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድን ነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም ይህም መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድን ነው የሚሰማል? በኢትዮጵያ ታሪክ ህዝብ ይዞ የመጣ ሃይማኖት የለ፣ የትኛውም ሃይማኖት እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ። ሌሎችም ቁራናቸውን ይዘው መጡ። ከየት ነው ህዝብ ያገኙት? ከኢትዮጵያ ኦርቶዶክስ ተ ቤተ ክርስቲያን ጉያ። ህዝብ ይዞ የመጣ ሃይማኖት ካለ ጌታ ሆይ፣ አጋንንት እኮ አውጥተናል በስምህ ጌታ ሆይ በስምህ እኮ ትንቢት ተናግረናል፣ እኛን አታውቀንም እንደ ይሉታል። እውነት እውነት እላችኋለሁ አላውቃቸውም የሚሉ የሚባሉ ሰዎች አሉ። በስሙ ትንቢት ይናገራሉ፣ እግዚአብሔር ግን አያውቃቸውም። ይሄ የጀማሪዎች ጠባይ ነው። ዝም ብሎ እንዲሁ ቃል መናገርም ለጭንቅ ጊዜ መውጫ አይሆንም። ቀድማ ወንጌል የሰበከች በምድረ አፍሪቃ የተለየ ብቸኛ ታሪክ አላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። ማንም ሰው ሊናገረው የሚችል የኢትዮጵያን ታሪክ ማወቅ የሚፈልግ መቼም ከጋዜጣ፣ ከቴሌቪዥን፣ ከሬዲዮ በላይ ከፖለቲከኞች ልሳን በላይ የኢትዮጵያን ገናናነት ሊናገር የሚችል ማንም ያለ አይመስለኝም። ከዚያ ገዳም ከነዚህ አብያተ ክርስቲያናት ውጭ ሌሎቹ ለአዞ ለሻርክና ለወንበዴ ህይወታቸውን ገብረው ባህር ተሻግራ ወንጌልን የሰበከች ቤተክርስቲያን ነበረች። ዓለም የሚያያት ዓለም የሚወዳት ያቺ ቅድስት ቤተክርስቲያን ድምጿ ባህር ማዶ አይደለም እዚህ ሀገር ውስጥ ይሰማል። አጋንንትን ማውጣት የጽድቅ ምልክት አይደለም። ተአምራትን ማድረግ ሙታንን እንኳን ማስነሳት ከሞት ቅጣት አይደለም። በሀገራችን ውስጥ ማየት የምፈልገውና እስካሁንም ድረስ ሲሆን ያላየሁት የታገልንለትና አትሊስት እንደው የተሻለ ነገር ይመጣል ብለን ያሰብነው የህግ የበላይነት ነበር። እሱን ሲሆን አላየ። ምክንያቱም ያጠፋ ያልተጠየቀበት እርሶም በፓርላማ ቀርበው እኛ አልነበርን ያሸባሪ ብለው ባሉት መሰረትና ያ ሁሉ አካል ጎድሎ ያን ሁሉ አካል ያጎደሉ ሰዎች በኔ ላይ ብቻ እንኳን ስምንት ደህንነቶች ስምንት ደህንነቶች አራዳ ፍርድ ቤትና ሰሚት ቦሌ ሰሚት ፍርድ ቤት አራት አራት በሐሰት የመሰከሩብኝ በኋላ በማስረጃ ነፃ የወጣሁበት አንድ ዳኛ አገኘች፣ በኢትዮጵያ ታሪክ ውስጥ። በ27 ዓመት በ28 ዓመት አንድ ዳኛ ብቻ ግኝቼ ነፃ ወጣሁበት። ዛሬ እነዚያ ሰዎች ዛሬም ድህንነቱ ናቸው። በሐሰት ፍርድ ቤት ላይ ምለው ተገዝተው ሲያረጋይተናል አይሲስ ነው ብለው የመሰከሩ ሰዎች ማለት ነው። እኔ የምፈልገው በዚች ሀገር ውስጥ የህግ የበላይነት ዳኛ በትክክል ወንበሩ ላይ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው። በአገሬ ላይ የምፈልገው ይሄንን እንድናይ ነው ምኞታችን ዛሬም በጅምላ የሚደረግ ነገር አለ ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል አላቅም ግን ጥርት ያለ ዳኛ መርማሪ ፖሊስ እንዲኖረን አቃቤ ህግ እንዲኖረን እንፈልጋለን ፍትህ በሌለበት ሀገር ላይ ዲሞክራሲ ምርጫ ሌላው በሙሉ ለኔ እንጭፍጫፊ ነው ፍትህ ያስፈልጋታል ኢትዮጵያ ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርስዎ አመራር ማየት እንፈልጋለን የሚያማራ ክልል ህዝብ አንድ እንሁን አንድ ከሆን ጠላት ይበተናል፣ አቅም የለው። በእያንዳንዱ ቦታ ስትቀመጡ ግራና ቀኛችሁን ቃኙ። በርካታ ሰላዮችን በርካታ ጸጉረ ልውጦችን ወደየቀያችን አሰራጭቷል። ጸጉረ ልውጦችን እንከታተላቸው። ጳጳሳቱ የልጆቻችንን መግደል ካላቆምክ የደብረ ኤልያስን አምስት መቶ ሰባ ደም ፍትህ ካልሰጠ ከአሁን በኋላ ልጆቻችን ይህን ፖለቲካ እንዲያወግዙ እንንቀሳቀሳለን። እንዲህ አይነት ነው ሰላም ማለት አራት ኪሎ ቁጭ ብለህ በመኪና እየታጀብክ እየዞርክ ሰላም ብለናል። የእናንተ አንደበት ገባሬ ተአምር ቢሆን እንደ እግዚአብሔር አው ልክ ሰላም ስትሉ ሰላም ይሆን ነበር። ሰዎች ናቸው። ሰዎች ደግሞ ስራ አለባቸው። የታለ ስራው ነው ጥያቄ። ፍትህ ለኦርቶዶክሳውያን ለአርሲ ኦርቶዶክሳውያን አሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ ጎጃም ላይ ወለጋ ላይ አክሱም ላይ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለውበት አገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምጽ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካል ናቸው። እንግዲህ ቪዲዮ እንደ ተመለከታችሁት ነው ይህ ሁላ ነገር እየተፈጠረ ያለው እዚች ኢትዮጵያ ሀገራችን ላይ ነው። እንግዲህ ካህን አባታችን እንደ ተመለከታችሁት ነው፣ ገረገራ መቄት የሚባለው ቦታ ላይ ነው። እንግዲህ ቅዳሴ እየቀደሱ ባሉበት ሰዓት መቅደስ ውስጥ ነው እንግዲህ በጥይት ተተኩሶ የተገደሉት። ይህንን ነው እንግዲህ ዝም በሉ እያሉ ነው የሚገኙት አባቶቻችን። አባቶቻችን አራት ኪሎ ስላሴ ላይ ካልሆነ ይሄ ነገር የተፈጠረው የተለያዩ አዲስ አበባ ከተሞች ላይ ካልሆነ አንድም መግለጫ ሲሰጡ አንመለከትን። ለአባቶቻችን ስፋን ሲሆኑ ጳጳሳቶቹን እየተመለከትን አይደለም። ስለምንስ እንደዚህ ይሆናል? በየቤታችን እየተመረጡ ኦርቶዶክስ ናቸው ባለማተብ ናቸው ተብለን እስክንገደል ነው የምንጠብቅ። ኦርቶዶክስ ያን ባለማተብ ናቸው ገዳማያን አባቶቻችን የሚጸሉ መናኞቹ ሲገደሉ ዝም ጾማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን የተንተራሱ ምግብን ሳይሆን አንጀታቸውን ያጠፉ የገዳማያን አባቶቻችን ሲገደሉ በጥይት ሲርከፈከፈባቸው ዝም። ኦርቶዶክሲያን ባለማተቦች ገዳም ብለው ወጥተው በሰላም ወጥተው በሰላም ሳይመለሱ ሲቀሩ ዝም። ቤተክርስቲያን በሰሜን በደቡብ በምስራቅ በምዕራብ ላይ እንደ ችቦ ስነድ ዝም። አንገታቸው ላይ ማተብ ያረጉ ባለማተቦች አንገታቸው ላይ ማተብ በማድረጋቸው ብቻ በሴፍ ሲታረዱ ሲቀሉ እያየን ዝም። ዝምታው እስከ መች ድረስ ነው? ኦርቶዶክሲያን ባለማተቦች አዲሲሊያ ያሉ ኦርቶዶክሲያን ባለማተቦች ዛሬም ድረስ ሰቆቃ ውስጥ ናቸው። ዛሬም ድረስ ጫካ ውስጥ ነው የሚገኙት። ዛሬም ደማቸው እየፈሰሰ ነው። ዛሬም እንደ ፋሲካና እንደገና በግ እየታረዱ ነው የሚገኙት። ይሄን ማየት በእኛ ዘመን እውነት ያማል። ኦርቶዶክሲያን ባለማተቦች ለጆሮ ራሱ መስማት ይሰቀጥጣል። አቡነ ቁስጦስ የሰጡትን ሰምታችኋል። ስላሴ ዛሬ ተገኝተው በቃ ካቅማቸው በላይ የሆነ ነገር እንዳለ እየተናገሩ ነው። ጳጳሳቶቹ ራሱ ከብዷቸዋል በለክሶ ነው። በቃ ተውኝ እያሉ ነው የሚገኙት። እግዚአብሔር አምላክ ለኛ ለኦርቶዶክስ ያንደጉ ጊዜ አምጣልን። በቃ የአቤል ደም እየተጣራ ነው። በይሳት የሚገኙ ቤተክርስቲያናችን አርብ ላይ ነች፣ ሰቆቃ ውስጥ ነች። እኛ የሰማቱ ቅዱስ ጊዮርጊስ፣ የሰማቱ ቅዱስ እስጢፋኖስ፣ የሕፃኑ ቂርቆስ ልጆች ነን። ምንም የምንፈራው ነገር የለም አንፈራማን ሰጋ ማን አንጠራጠርም እኮ መዝሙር ብቻ ሳይሆን ህይወትም ጭምር ነው። ስለምን ዝም እንደምንል አልናቅም? ቤታችን እያንኳኩ እየመጡ ኦርቶዶክሳውያን ባለማህተቦች ናቸው ንግደላችሁ፣ እስኪሉ ነው የምንጠብቀው? ተበቀው ይሁ አባቶቻችን እኮ ቅዳሴ ላይ እኮ በጥይት እየተቆሉ እኮ ስሉስ ቅዱስ ተብሎ የሚመሰገንበት ስጋና ደሙ የሚፈተትበት ቦታ ላይ እኮ ደማችን እየፈሰሰ ነው የሚገኙ። እንደ ጉር ዋካችን ኦርቶዶክሳውያን ባለማህተቦች፣ አብዝተን በሃይማኖታችንን እንጸልይን። በርታ። አንድ ቀልቤን የሳበው ቪዲዮ አለ ከወደ ሐዋሳ። ተገኘ እሱን ቪዲዮ ተመልክተን እንመልከትና ሐሳብ እንሰጥበታለን። ወደ ቪዲዮቹ

እንደ ተመለከታችሁ ነው አርቲስቶቹ እንዴት ሲያለቅሱ እንደነበር፣ የእመቤቴ የፍቅር ገብቷቸው እንደ ተመለከታችሁ ነው። ወላዲተ አምላክ እነሱ ልብ ውስጥ ያለች በአፋችን እንድናወድሳት ትፍቀድልን። እመቤቴ የቅድስት ድንግል ማርያም እንድንወዳት እንድንወዳት በልባችን እንድናስቀምጣት ኢየሱስ ክርስቶስ ይርዳል። ማምላክ ወላዲት አምላክ የንጹሃን ቁርባን የአቤሌ ውሃቴ ዮብ ትግስት፣ የኤልያስ መና፣ ሙሴ ደመና ጸጳጦ ዘሲና ተዋዷሌንታ የመነኮሳት ስንቃቸው፣ የደካሞች ምርኩዛቸው፣ የደናግሊያን መመኪያቸው፣ የሰማዕታት አክሊላቸው፣ የመነኮሳት ስንቃቸው፣ የዘካርያስ ደስታ፣ የልሳማሰሩ የአዶንያስ ትንቢት፣ የሳሙኤል ሽቶ የሆነች እማምላክ ወላዲት አምላክ የንጹሃን ቁርባን፣ ማር ሲሏት የምድር ያም ሲሏት የሰማይ እናት ሲሏት እናት የሆነች ማምላክ ወላዲት አምላክ ፍቅሯ ረዲቷ ይደሩባችሁ። ማምላክ ወላዲት አምላክን አለመውደድ አይቻልም። አይቻል ኦርቶዶክስ እና ሁላችሁ ኮመንት ላይ ማርያም ማርያም ማርያም ማርያም እያላችሁ አጥለቅልቁት። ኮፒ ሊንክ ሼር ማረጋችሁን አትርሱ። ሰብስክራይብ እያረጋችሁ ደግሞ ታመጫናችሁን አትርሱ። ማምላክ ወላዲት አምላክ በእያላችሁ በጠብቃችሁ። አረብ ሀገር ላይ ያላችሁ ቶቾ ወንድሞቼ፣ እንግዲህ በሰላም ለሀገራችሁ ታብቃችሁ። ማምላክ ወላዲት አምላክ ላይክ ሼር አድርጉ። ሰብስክራይብ ያደርጋችሁ ደግሞ ታን እየጫናችሁ አበረታቱ። በቀጣይ ርዕሰ ጉዳይ ወቅት እና አዳዲስ መረጃ እስከምንመለስ ድረስ ሰላም ቆዩ፣ ወዳችኋለሁ።